ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም በን እግዚአብሔር ይመስገን። እንግዲህ አልማዝ እንቻ እየጋገረች እሳቱ እንትን ጉማ ከታበት ምጣድ ውስጥ ማለት ነው። ከዛ ተቃጥሎባት ብኛም እየጠራችሁ ነበር ቆላ ሳያችሁ

የሰው ቤት ልታቃጥል ነበር። ቤተሰብ እንግዲህ በዛት አንቺ ሲያምርብሽ። ቤተሰብ የቢኒያምን ሱሪ ለብሳ ነው እንኩሽላ የገባችው እና ቢንያምን ቤት ነው ያለ፣ ነው የቢኒያምን ቲሸርት፣ ሱሪ እና ኮፍያን የለበሰችው ያምርበታል።

እኔ ነኝ እና ደግሞ ቢኒያም ቀን መሳሰርቻ ምናምን የጠበኳችው ኑ ብሎ ይኸው አልማዝን እንጀራ እያስጋገረ እኔን ደግሞ ወጥ ስሪ ብሎኝ ሽንኩርት እያስከተፍኩት ነው። አሁን ደግሞ እዩት፣ ገይዝ ገይዝ በጣም ይደብራል። ቤተሰብ ያለችን መክተፊ በጣም

እሷ የምሰራው ምግብ እንድትልቀው ነው የማደርጋት። ውሸታም ነግንሽ ምሳ ሰርቼ እንጠብቂያቸዋለሁ ብለህ እና አሁንም እኮ እና ብረት ድስቱን እንኳን መች አጠብከው? መች አጠብከው? ብረት ድስቱን እንኳን ማንም ይፈርዳል። ወንድ ሰርቶ ጋበዘ ማለ ብቻቸውን የሚኖሩ የሉ። ትቼው እንዳልሄድ ወደ ቤት ወደ ቤት ትቼው እንዳልሄድ። ዝም በል እባክህ። ይውልክ እንደዚህ እስኪ እንትን ጉድህን ይውልክ። በጣም ነገራችን ላይ አይችልም። እየተለማመርኩ ነው ገና

ዝም በል ዝም በል ዝም በለውን። ምን መለከት እዳቋል? እስኪ ብዙ ቤት ነው። ምን ይመስላል? የዶሮ ምግብ ነው የሚያስመሰለው። የዶሮ ምግብ፣ የዶሮ ምግብ። ብረት ድስቱንም አላጠበውም። ይጠባ እጣ ብረት ድስቱ እኔን ጠይቀሽ ነው የምትሠሪው። እኔ ሁሉም ነገር አድርጊልሻለሁ። ዛሬ ግን የምር ትችያለሽ ገብርኤልን በነገራችን ላይ ገና ዛሬ ላያት ነው ወንዳ ወንድ ነገር ነው የምመስለኝ ስትጀምር ብሮ ነው የምላት

አንድ ኪሎ ሽንኩርት ነው እንኳን ሰይሽ እንኳን ነው ነው ዛሬ ሙያሽ። እይ ያትቀበተኝ እንጂ በደምብ ምስር ወጥ ለበለባት አያችሁ። ሰርቶ የማያቅሰው ሰርቶ የማያቅሰው መጣች። ደግሞ ደሞ ያት እየጋበረች ነበር። እና ቤተሰብ ይላችሁ፣ አረ ማስቲካ እየተበላ አይሰራም። ምድ እኔች ማለት ነው። ሚስት ብትሆን አንድ ቀን ከኔ ጋር አታድርም። ምንም አቀላጠፍ ያለብሽ ወንድ ልጅ እኮ ወንድ ልጅ አይወቀስም። ወንድ ልጅ አይወቀስም። እንዴት መሬት ላይ ይደረጋል? ሲጀምር የሽኩት ልታ ቤት ቀን የላጤ ኑሮ እያያችሁ በነገራችን ላይ ከፈል ከፈል ሽንኩርቱ በነገራችን ላይ የሚያካክለው ጎምዳ ጎምዳ ደግሞ ስርዓቷን ተመልከቱ ስተጫማ

ውድ ፋሚሊዎቼ በጣም በጣም በጣም ይቅርታው፣ በጣም ነፍቀችኛል። በጣም ጠፍተናል፣ ጠፍቻለሁ። የላም ይቅርታ አድርጉልኝ። በአንድም በሌላ ምክንያት ጠፍቼ ነበረ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቢኒያም ሰርፕራይዝ አለ ምናምን ብሎ ደውሎልኝ ስመጣ ሊጻቅጥኑ ምናምን ይጋገር ነው አላለኝም። አሁን አይደለም። ጥሩ ያረፋል ያረፋል ያረፋል ያረፋል።